ኢትዮጵያ ዜጎቿን አስተባብራ የተራቆተ ምድሯን ችግኝ በማልበስ በድርቅ ጎርፍና በረሃማነት የሚመጣባትን የተፈጥሮ አደጋ ለመከላከል በትጋት መስራቷን ቀጥላለች። የዓለም ምግብና እርሻ ድርጅት ፋኦ በጣሊያን ሮም 80ኛ ዓመት የምስረታ በዓሉን ባከበረበት ወቅት ለኢትዮጵያ እውቅና ሰጥቷል። የአረንጓዴ አሻራ መርሃ ግብር ሌሎች ስራዎች ግብዓት የምናገኝበትና ዓለም አቀፍ ትብብሮችን ለማሳካት መሰረት የሚጥል ነው ይላሉ የቱሪዝም ሚኒስትሯ ሰላማዊት ካሳ። የአረንጓዴ አሻራ መርሃ ግብር ለሌሎች ሀገራት ለዓለም ምን ያህል ተምሳሌት ሊሆን እንደቻለ ማሳየቱ፣ ማስተማሩ አንድ ነገር ነው። ለእኛ ደግሞ እንደ ሀገር ከዚህ በኋላ ለምንሰራቸው ስራዎችም አረንጓዴ አሻራም ላይ ዘላቂነት ያላቸው የግብርና እንደዚሁም ደግሞ በተለያዩ ዘርፎች የቱሪዝምን ጨምሮ ለምንሰራቸው ስራዎች ጥሩ ግብዓት የምናገኝበት ዓለም አቀፍ ትብብሮችን ማሳካት የምንችልበት የሙያዊ ድጋፍ እንደዚሁም ደግሞ የገንዘብ ድጋፎችንም ለማግኘት ትልቅ መሰረት የሚጥልልን ነው። እውቅና ከተሰጣቸው ሀገራት በሙሉ በብቸኝነት ኢትዮጵያ በዛ መልኩ ፋኦንም በቴክኒካል ቡድኑን በዋናነት ደግሞ ኢትዮጵያውያንን እንድናመሰግን እድል ያገኘንበት ነው። በሀገሪቱ የተሰሩ ውጤታማ ስራዎች ፍሬ አፍርተው ያየንበት መድረክ ነው ያሉት ሚኒስትሯ ይህ እውቅና ለኢትዮጵያ ትልቅ ስኬት መሆኑን አጽንኦት ሰጥተዋል። ኢትዮጵያውያን እንደ አንድ በጋራ ቆመን ካሳካ ናቸው ትልልቅ አጀንዳዎቻችን መካከል አንዱ ስለሆነ እሱም ዓለም ያወቀበት ነው እና እይታም ያገኘንበት ነው የሰራነው ስራ በእርግጥም ለፍሬ መድረሱን የሚያረጋገጥንበት ጭምር ነው ማለት ነው። የአረንጓዴ አሻራ መርሃ ግብር ኢትዮጵያውያን በጋራ ቆመን ካሳካናቸው ውጤቶች አንዱ ነው። በሌሎች መስኮችም እንዲሁ ኢትዮጵያ እውቅና ተሰጥቷታል። በተለያየ ጊዜ ንቅናቄዎችም ሲኖሩ የአንድ ቀን ችግኝ ተከላም ሲኖር ሆ ብሎ ወጥቶ ችግኞቹን ሲተክለ የነበረው እያንዳንዱ ኢትዮጵያዊ ዓለም እውቅና እንዲሰጠም ብሎ አይደለም የሰራው ግን ደግሞ ዓለም አይቶታል እና እውቅናውን አግኝተናል እና ይሄ በጣም ትልቅ ሀገራዊ ስኬት ነው። ሰማኒያኛው አመቱ አከባበር ላይ ለአረንጓዴ አሻራ ብቻ አይደለም እውቅና የተሰጠው። ከዛ በኋላ በነበሩት ሌሎች መድረኮችም ኢትዮጵያ ከፍ ብላ መታየት የቻለችባቸው እውነቶች ነበሩ። ለምሳሌ የአግሪካልቸር የግብርና ትራንስፎርሜሽን ኤጀንሲ በተቋማዊ ጥንካሬ ተቋማዊ ስርዓትን በመገንባትና በግብርና ዘርፍ ላይ እንደዚሁ እያበረከተ ላለው አስተዋጽኦ እውቅና ያገኝበት ነው መድረኩ። ዲፕሎማሲያዊ ስኬቶች የተገኙበት ጭምር መሆን አንስተው በመዲኖ አዲስ አበባ ላይ የታየው ተስፋ ሰጪ ለውጥ ደግሞ ኢትዮጵያ እያከናወነች ለምትገኘው የብልጽግና ጉዞ ማሳያ መሆኑን አስረድተዋል። በጣም በጣም ብዙ ነገሮች በፍጥነት ይሰራሉ ታስቦባቸው ተነግሮ ሳያልቁ አለቁ፣ የሚለውን እንሰማለን። አዲስ አበባ ቦሌ ኤርፖርት መተን አርፈን ስንሄድ መንገዱ እንደውም ከዋና ዳይሬክተሩ ጋር አንዱ ሲያነሱልኝ የነበረው ፎቶ መንገድ ላይ እየሄዱ ፎቶ እያነሱ ነው የነበረው። በመኪና ውስጥ የሄዱ ምን ያህል በጥቂት ወራት ውስጥ አዲስ አበባ ውስጥ የተመለከቱት ለውጥ እንዴት እንዳስደነቃቸው እዛ ፎቶ እያሳዩን የተነጋገርን ነበር እና የሚታዩት ለውጦች በእርግጥም ኢትዮጵያ ላይ ያሉትን በኢትዮጵያ ላይ ያሉ አመለካከቶች ኢትዮጵያን ዓለም የሚመለከትበትን መነጽር በእጅጉ እንዲቀይር ለማድረግ እያስቻሉ መሆኑን ተመልክተናል። በብዙ መልኩ በእርግጥም የኢትዮጵያን ከፍታ ሊያሳዩ የሚችሉ ትልቅ ተስፋን የያዙ ስራዎች አንድም በቱሪዝሙ በተለያዩ መስኮችም ጭምር የተሰሩ መሆኑን የሚያረጋግጡ ናቸው። በቀጣይ ለሚሰሩ ማህበረሰብ ተኮር ስራዎች ድጋፍ ማግኘት የሚያስችል ውይይት መደረጉን ያነሱት ሚኒስትሯ ውይይቱ በቀጣይ ብዙ የቤት ስራዎችን በትኩረት ለመስራት ያስችላል። ኢትዮጵያ በምግብ ራስን ለመቻል የምታደርገው ዘርፈ ብዙ እንቅስቃሴ ለሌሎች ሀገራትም ምሳሌ መሆን እንደሚችል በመድረኩ ተነስቷል።